እኔ እኮ ተጣላችሁ ሲባል እውነት መስሎኝ ብታይ በቃ ወይኔ እንዴት እንዴት እንዳዘንኩ። ግን ሊሆን አይችልም ላለው ደግሞ ከራሴ ጋር ታገላለሁ። እንዴት ይሆናል? ሲያሳዝኑ ስንት ሰው እንደጻፈልኝ ብታይ ስንት ሰው እኔማ ግራ ገባኝ እኮ ምንድን ነው ብላ ይበጣም ነው እኮ የሚገርመው። በእናትሽ እርሷት በቃ እሷ እኮ በእውነት እውነቴን ነው ምልሽ ምንም በቃ እንደ እድሜ እድሜ እኮ ሰው እንትን ይለዋል፣ እድሜ የማይገዛት ገደብ የሌላት ልክ በእውነት ነው የምልሽ። ፋንዬ ምንድን ነው መሰለች ችግሩ? ቴንክ ዩ ምንድን ነው መሰለች ችግሩ? አንዳንድ ሰው እኔ አሁን ልጆቼን ይንሳኝ ብዬ በውሸት አልምልም። እግዚአብሔርን የቀረው ይቀራታል እንጂ እንዴት ነው ልጆቼን ይንሳኝ ብለሽ ምትሚው? ልጆቼን ይንሳኝ ብሎ ሰው ሲምል ፋሚሊ አለ፣ ገብቶሻል። እኛ ቤተሰብ አለን፣ እኔ ቤተሰብ አለኝ፣ እሱ ቤተሰብ አለ። እነሱ እውነት ነው የሚመስላቸው፣ እንዴ ደበደባት፣ እንደዚህ ሆኑ፣ እንደዚህ ሆኑ። ልጆቼን ይንሳኝ ተብሎ ይማላል፣ ትምላለች እሷ። ምን ነው ሳምሬን ፓርት ዋን ፓርት ቱ እያለች አለ እንዴ ስትሰራባት፣ ስታዋርዳት የነበረው አሁን። እሷ የኦሮሞ ከማን ከእናንተም ስትጣላ ኦሮሞ ይሰደባል፣ ከሌላም ስትጣላ ኦሮሞ ይሰደባል። እኛ ዘር ምናምን የለን። እኛ ሁሉም ደማችን ነው አማራ ደማችን ነው ኦሮሞ ደማችን ነው ጉራጌ ሁሉም ብሄር ብሄረሰብ ደማችን ነው። እኛ ከብሄር ብሄረሰብ ጋር ችግር የለብንም። እኛ ኢትዮጵያዊ ነን፣ ኢትዮጵያዊ ነን ብለን ነው የምናስበው። አማራ ሲነካ ሲሰደብ ያመኛል። ኦሮሞም እንደዚያው ማን ትችላለሽ ልጇን አዋርዳ ልጆችን አዋረዱ ምትል ልጆቿን አዋርዳ ልጆች የተዋረዱ ምትል ነው። እና እናንተ እናት ኑሯችሁን ጌኒስ እያረጋችሁ እያጣፈጣችሁ እየለመለማችሁ እያበባችሁ ሂዱ። አረ በጣም ነው የሚያስጠላው። ግን እኮ ይሰለቻል እኮ ሲፋን አንዳንዴ እግዚአብሔር፣ እኔ ይሰለችኝ እንዴ ላይፍ ወተን። እኮ የራሳችንን ላይፍ እኮ ማጣጣም እኮ አልቻለሁ አስተስሟት በቃ። ጥራሽ ጥራሽ ሲልኩላችሁ ምንም ነገር አትክፈቱ። ህይወታችሁን እናንተ ኑሩ በቃ ብላ ብላ ብላ ትጠዋለች። ምን ታመጣለች? የምታመጣው ነው ብላ ብላ። አንቺ አሁን ስለመጣሽ ነው እንጂ እሷ እኮ ድሩ የነበረችበት የኖረችበትረ ይታ ቃት አለው ሲፋን፣ እኔም አውቃት የሆነ ተቆራርጦ፣ እኔ ቲክታክ የጀመርኩት እኮ አመት እንኳን አልሞላኝም። ተቆራርጦ የሆነ ቪዲዮ ሲለቀቅ እንደዚህ በፖለቲካ ምናምን አያት አለው። አይቼ እንኳን አልጨርሶም፣ ላጥ ነው የማደርገው። ምክንያቱም የዛ ሰዓት ትምህርት ላይ ነበርኩ። አሁን ነው እኔ እኮ አሁን እንደው መጽናና አለው ስለ ልጇ። አንዳንድ ሰው ቪዲዮ ይልክልኛል እና ሳይ አሀ፣ ይህ ሰው ለልጁ ያልተመለሰ እኔን እንትን ቢል ምንም ማለት አይደለም ብዬ ነው ራሴን ማጽናናት የጀመርኩት። እሱን እኮ ነው ምልሽ። እናንተ በቃ ከሃይመሯችሁን ንቅል አርጋችሁ ከጠላችሁ አትቆይታችኋል። እንዳትመልሱላት ህይወታችሁን ወደፊት አለቅ። ምንም አትመልሱ። ስትንቋት የተናቀ የተዋረደ ሁሌ የተዋረደ ነው። ስለዚህ ንቃችሁ ህይወታችሁ ኑሩ። እኔ ኑሩ ህይወታችሁ ነው የምለው እንጂ እሷ ዝም ትላለች ብለሽ እንዳታስብ። ይቀጥላል ቀላል ይቀጥላል እንዴ! እንጂ አንቺ በየቀኑ እየወጣሹ መልስ ነው መተው። እንኳና ብቻ አሳውቁ፣ እኛ አብረነን የተፈጠረ ነገር የለም። በቃ እቺ ብቻ ለሰው በቂ ነው። ለተከታዮቻችሁ ከሰሶን ትለፍልፍ፣ ገንች ለልጆ፣ ያልተመለሰች እስከ ስንት ቀን እንዲሁ ቁጭ ብላንትን ስትል ታዩ በቃ እኔ ግን የገረመኝ ሴፋን፣ የሚገርምሽ ነገር የ የ ሰው በቃ ተጣሉ ሲባል የደነገጠው ሰው ራሱ ብዛቱ እንዴ ነው። በጣም እንደም እንዴት ሊሆን ይችላል? አይሆንም ነው ያልኩት። ያ እንዴ ተጣጥና ራሷን ሰማህትም እንዴ በቃ አሁንም እንድያስ እንትን እያለች ልክ እንዴ ነው ማሬ እንደተ በቃ እንደደነገጠች እና እንደተመለሰች አድርጋ ነው የምታወራው። እኮ ማን ያምናታል? ከእንግዲህ ማንም ማታ ማታ እሷ ስልክ ላይ በዚህ ስልክ ላይ ባናውን ኑመር ቁጥር በሌለው ቁጥር ወደ አራት ጊዜ ተደውሏል። በጣም ይገርማል። ያ እና በቃ የሆነ ገብቶ ይሻላል አባባሌ ምን እንደምትፈልግ ከኛ አልገባንም። ማለት መጣላት ከሆነ ተጣሉ ትበል ታውራ። ከዛስ በቁጥር በሌለው ስልክ ደግሞ መደወሉ ምን አስፈለገ? ገባሽ? በቃ እሷ የጠበቀች ሌላ ቦታ ነው፣ አንተ የተገኘኸው ሌላ ቦታ ነው። እኔ እንደ እኔ እውነት ወንድ ልጅ አለኝ በጣም እውነት። እንኳን ልጅ ያለው ሰው ይቅርና ልጅ የሌለው ራሱ ለሰው ያዝናል። የእሷ የሰው ልብ የላትም በእውነት ጨንካኝ። እኔ እኮ ያደረገችኝን ክፋት እኮ እንደውም ሚዲያ ላይ አልተናገርኩም ክርስቶስን ነው የምልሽ። አንዷን ነጥብ እንኳን አልተናገርኩም። ምን እንዳደረገችኝ እንኳን ራሱ አልተናገርኩም። ግን በቃ በዚህ ደረጃ ላይ ግን ክፋቷን ስለማውቀው እኔ አሁን እሷ የምታስበው ምንድን ነው በቃ ሰው አይሆንም ቪዞ። እኔ እኮ እንደዚህ ተራ ሰው አይደለሁም። መጠጥ ጠጪ አይደለሁም። እንዲህ ዝብርርክርክ ሰው አይደለሁም ዱራዳሪ አይደለሁም። በጊዜ ቤት የምገባ ሰው ነኝ። ጠዋት በስነስርዓት ነገሮችን ማስተካከል ሰው ነኝ። እሷ የምታስበው የነበረው በቃ አንድ ዝም ብሎ ተራ ሰው ነው፣ ነገ ጠዋቱ ወድቆ እሱም እንደዚህ ማለት አሁን ሌሎችን ሰዎች አብደው ምናምን እንደምታረጋቸው ቪዲዮ ይዛባቸው እንደምታወራባቸው እንደዛ የምታስብ ሰው ነች። እንደዛ ሆኜ ስላላገኘችኝ ደግሞ ይሄ ነው የሚያናዳት። ሰው ወድቆ ተጎድቶ ምናምን ምናምን ከዛ ነው ይሄው ይሄ እንደዚህ ነው ለማለት የምትፈልግ ሰው ነች። እኛ ደግሞ እንደዚህ ሰው አይደለሁ ምሬ በጣም እንለያያለን፣ አሳሰብ እንለያያለን፣ በማንነቴም በብዙ ነገር ከሷ ጋር በጣም እንራራቅ ሰዎች ነን። ጥቅም አገናኘን፣ ጥቅም አለያየን። በቃ አልገባኝም፣ ግን እንደዚህ ይሄን ያህል የክፋትን ጥግ የሰው ልጅ በጣም ያሳዝናል። በቃ እናንተ ህይወታችሁን ኑሩ፣ ኖሯችሁን ኑሩ ተወጥ እርግፍ አርጋችሁ ብላ ብላ ብላ ብላ ሲደክማ ትተዋለች። ግን ለተከታዮቻችሁ እኛ አንድ ላይ ነን አለን በሉ በቃ እርግፍ አርጋችሁ ትታችሁ ህይወታችሁን በማሳየት በማሳየት በወሬ ሳይሆን እሷ እንደ እሷ እንደምታወራው ሳይል በልጦ በመገኘት ይኸው እያሳያችሁ ነው። እያየን ነው። አው እንዴ አረ በስማ እኔ እንዲያውም እግዚአብሔርን ነው ምልሽ። እንደ አሁኑ እሷን እግዚአብሔር ካገናኘኝ በኋላ እንደው አራት ወር ሆኖኛል። አራት ወር መሆናችን እራሱ ያወቅሁት አሁን ባለፈው ነው፣ ከተገናኘን ጊዜ ጀምሮ ማለት ነው። በቃ በጣም ደስተኛ ነኝ። አንድ ቀን እንኳን ክፉ ነገር ተነጋግረን አናውቅም። እግዚአብሔርን ነው ምልሽ። በቃ ምንም የሚያጣላን ነገር የለም። በቃ የሰው ልጅ እኮ ተግባብቶ የሚግባባ ሰው አንድ አይነት ሰው ሲገናኝ ተግባብቶ የሚኖር ሰው እንደዚህ ነው በቃ ከእሷ ጋር ደስተኛ ነኝ ግን የሰውን ጸብ የሰውን ሴጣን ነው እንደዚህ የሚያስበው የሰው ልጅ እንደዚህ ያስባል ብዬ አላስብም ኋላቅ ምን ያውቃሉ እሷ ልጇ ራሱ ከልጇ ባል ጋር እንዲፋታ እንዲለያይ ስቲል ናውን ራሱ ትፈልጋለች የልጇን ባል እንኳን እንዲለያይ ትፈልጋለች የልጇን ህይወት እንኳን ራሱ አትፈልገውም በቃ ደስተኛ እንድትሆን ራሱ ልጇን አትፈልግም እናውቃለን ግን እኛ ላይ እንደዚህ ማሰቧ ለሚሰማው ሰው ግን በቤተሰብ አላት ችልጅ እኔም ቤተሰብ አለኝ፣ ለሚሰሙት ቤተሰቦቻችን ለሚሰሙት ነገር ግን እነዚህ ሰዎች ደግሞ ምንድን ናቸው ምናምን ያሳዝናል። የሚወራው ነገር ደበደባት ሲባል እንዴ፣ ኤሮፕ ላይ ሴት ልጅ ትደበደባለች? እን ሴት ልጅ ቀና ብሎ የማይታይበት ሀገር ላይ ሴት ልጅ እንዴት ነው የምትደበደብ? እምልህ እሷ የዛሬ አይደለችም፣ ድሮ በምትታወቀው ትታወቃለች። ለቤተሰቦቻችሁ ነገሩ ምንም እንዳይረበሹ፣ በቃ ህይወታችሁ ኑሩ፣ እናንተ ተስማምታችሁ ኑሩ፣ ወደፊት ቀጥሉ፣ አብቡ፣ ለምልሙ። እግዚአብሔር እናንተ ጋር ይሁን። እግዚአብሔር አይለያችሁ። አሚን አሚን። እውነት አሚን። እግዚአብሔርን አሚን እኔ እኔ እንጃ። እኔ ለሰው ልጅ ሰው ልጅ በቃ ጥሩ ህይወት ሲኖር ደስ የሚለኝ ሰው ነኝ። ሰው ልጅ ደስተኛ ሲሆን ደስ የሚለኝ ሰው ነኝ። ማንም ቢሆን የተጣላም ቢሆን ተታርቆ ሲኖር ደስ ይለኛል እንጂ ሊከፋኝ አይገባም። እቺ ሰው ግን የሰው ጭንቅላት የላትም። በዛ ላይ ደግሞ የሚሰማት ሰዎች ራሱ እንዴት እንደሚቀበሏት ነው የሚገርመኝ። እኔ በቃ ሁልጊዜ የሚዋሽ ሰው አንድ ቀን እውነት ያወራል ተብሎ እንኳን ሁሌ ይሰሟታል። የሚገርመኝ የሚከተላት ሰው ነው የሚሰማት ሰው ነው። ቁጭ ብላ ታወራለች አንድ ኩሽና ውስጥ በቃ ሰው ግን ይቀበላታል ለምን እንደሆነ እኔ እንጃ ሰው ራሱ እንዴ ሊያርቃት ይገባል እኮ ሰው ራሱ እኮ ሊያገላት ይገባል እኮ እስከ መቼ ነው እንደዚህ አይነት ነገር የሰውን ህይወት ላይ በህዝብ ትመጣለች በሰው ትመጣለች ፐርሰናሊ ትመጣለች እንግዲህ ብዙ ነገር አይተናል በእሷ ምክንያት ብዙ ነገር ታይቷል እስከ ዛሬ ድረስ እና ምን አይነት ሰው ነው ሰው እኮ መደበሪያ የለውም ይሄ ሚዲያ ነው ያለው በሚዲያ ነው ያው ሰው እንደምታውቀው ያው ማንም አያምናትም እኮ ግን አብረው በቃ ትንሽ ሆይ ሆይ ሆይ ይሏታን ማን ያምናታል? ማንም አያምናትም እንደዚህ አይመስለኛል። ሰው ይፈልጓል፣ ይሄን በቃ መጣላት ስለሚፈልገው ማየት እንትን ማለቱ ስለሚያዝናናው እንጂ ሰው ፈልጓ ያቃል፣ ሰው ብዙ ነገር እኮ ያቃል። እና እሷን ማንም ከልቡ ይከተላታል ብዬ አላስብም። ያው እዚህ ጋር እያሉሽ ነው የሚሰሟት፣ ሰዎች እንደሷ ደንቆሮች ናቸው በቃ በእርግጠኝነት። እሷን የሚከተላት ሰዎች አቋም የሌላት ሰው ነች። በቃ ማለት ትናንትና የምደግፋቸውን ሰዎች ትናንትና ትሰድባችኋለች፣ ዛሬ ትሰድባችኋለች። ቆሜለታለው ለምትለው ነገር በነገታው ደግሞ ተገልብጣ ነ እነዚህ እንደዚህ ናቸው ትላቸዋለች። አላማ የሌለው ሰው አቋም የሌለው ሰው እኔ እንጃ እርግጠኛ ኔ ግን በስነስርዓት አብዳለች። አሁን ለምሳ ሀብት አለኝ ብር አለኝ ገንዘብ አለኝ ከማንም በላይ፣ ቁጭ ብላ አንዳንድ አበባ እየለመነች አይናችን እያየ እንዴት ነው እናውቃለን። ሀብታም ምን ይሰራት ሲጀምር ሚሊዮነር ቲክቶክ ላይ እኮ ለሽፋስ ለምን ነው እንጂ የሚገኘው ገንዘብ ፍለጋ አይደለም። ገንዘብ አንድ አበባ፣ ሁለት አበባ፣ ሰውስት አበባ እያለ ይሄ ለማንም ያውቃል። ይሄ እግዚአብሔርን ነው የምልሽ ለይ ሶፊ እሷ የክሬዲት ካርድ አራት ካርድ አላት፣ የብድር ካርድ እንደው ለሰዎች አንበሳ ወረደች ምናም ይባላል። ከብድሩ ገንዘብ ነው ከተበደረችው ገንዘብ፣ በነጋታው ደግሞ ከሚሰጣት የጡረታ ገንዘብ አለ። ከዛ ላይ ደግሞ ወደ አንተ ትከፍላለች፣ የቤት ኪራይ ትከፍላለች። ይህ የተመሰቃቀለ ህይወት ነው የምትኖረው። ለምን እንደ ሰው እስኪ ወጣ ብላ ዱባይ፣ አሜሪካ ለምን አትሄድም? በዚህ ሰዓት አቅም የለም። ሰው እኮ ደደብ አይደለም ያስተውላል። ሰው ጭንቅላት አለው እሷ ራሷን ከፍ አርጋ አንዱ ሌታመባ እያለች ከታናናሾቹ ጋ ከልጆቹ ጋ እየተጫወተች ይሄ ኮ ውርደት ነው። እናውቃለን እኮ አንበሳ አይደለም ምንም እንደሌላት እኮ እናውቃለን። እንደ ማንኛውም አውሮፓ ሰው ትኖራለች አለቀ። የተለየ ነገር የለ። ለመታየት ነው ሸዋፕ ነው እንጂ አንበሳ የምታወርደው እግዚአብሔርን ነው ምላቸው። በክሬዲት ካርድ የምትኖር ሴት ማለት እሷ ነች። እኔ ስለማውቅ ነው ምን ትላለች መሰለሽ በቀን ሀምሳ እና መቶ ኤሮ ከሰራው በወር አስበው ይሄን ያህል ብር ማለት ነው። ስለዚህ የተናገርኩትን ተናግሬ በቀን ሀምሳ እና መቶ ኤሮ ከሰራው እንደ ስራ ነው ትያየችዋለች ቲክታክን ዩቱቡን እንደ ስራ ነው የምታየው። ውስጡን ለቄስ ነው የሚባለው። ገባሽ ሰው ልጅ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ ይላል አደባባይ ላይ። እንዴ ያለው ሰው እኮ እኔ እንዲህ ነኝ አይልም። ያለው ሰው እኮ እኔ እንዲህ አለኝ አይልም እኮ፣ አንገቱን ደፍቶ ነው የሚሉ። ብዙ ሀብታሞች እናውቃለን። እኔ በጣም በስራም በምንም ማቃቸው ሰዎች አሉ። ሀብታሞች ጭራሽ ስለገንዘብም ገንዘብም አያወሩም። ይሄ የሚታይ ነገር። ያን ቁጭ ብላ የለመነች ሀብታም እኮ ቢዝነስ ሆን ሲሰራ ይታያል። ለሽፋስ ይመጣል። ቲክቶክ ላይ ምን ይላለች? ምን ይሰራል? አንድ ባ ሁለት ባ እየለመነ ይሄ በጣም ውርደት እኮ ነው። ማንንም አታሞኝም። ሰው እያወቀ ነው የሚያልፋት እንጂ እሷ ወደ ራሷን አታላ ሰው ለማናም ሰው ጥሏት ሄደዋል በጭንቅላት ማለት ነው። እኔ እኔ እውነቴን ነው የምልሽ እኔ ስም መጥራት አይሆንብኝ እንጂ በዚህ ሰዓት እንደውም ኪዲ በአቅም ትበልጣታለች፣ በገንዘብ ደረጃ እንደውም ትንሽ ዋልጅ በገንዘብ ትበልጣታለች። እንደ ኪዲ የማ ጭንቅላቷ ብቻ ይበቃል። በጣም ደስ የምትልጭ ገና ገና እኔ ኮንታክት አለኝ ከሷ ጋር አወራለሁ። አንድ አካባቢ ነን ተገናኝተን አናውቅም፣ ተናናቅም ግን በአቅም ደረጃ እሷ ትበልጣታለች። አይደለም ከዛች ማለት ነው። ያቺ ገና አለኛለኝ ሹሹሹሹሹ ምንም በቃ እኮ የቀበሌ ቤት እየኖርሽ እንግዲህ አስቢው። የቀበሌ ቤት እየኖርሽ እዚህ ከሚሰጥሽ ብር ላይ ነው የምትከፊው። እሱ የሚሰጣት ብርም ደግሞ የጡረታ ገንዘብ ነው። ሌላ ምንም የምታገኘው ትርፍ ነገር የለም።